ራኒ ወይም የፀገነት ግርማ ነበር ማለት። የፀገነት ግርማ ያው የትምህርት ቤት ምናምን ስሜ ነበር። ራኒ ደግሞ ሰፈር ውስጥ ቅጽል ስም እንደሚወጣው ማለት ነው። እንደዛ ነበር። የተወለድኩት ጨርቆስ ነው። ሜክሲኮ አካባቢ አለው። እየት ነው? አዎ፣ አዎ፣ ቀጥይ መጀመሪያ ልጅ እያለሁኝ ቤተክርስቲያን ተማሪ ነበርኩኝ። ማለትም ቀት ላይ ምናምን መዝሙር ተሰላፊ ነበርኩ። ከዛ በኋላ ያው ዘጠነኛ ክፍል፣ አስረኛ ክፍል ሲገባ የመጎርመስ ምናምን እንትን ሲመጣ ዳንስ ጀመርኩኝ። ዳንስ እየሰራሁኝ ከዛ በጣም ብቻ የነበርኩበት ነገር አልሐምዱሊላ አሁን ላይ ሳስበው በጣም ከባድ ነገር ውስጥ ነበርኩኝ። ልላህ አልሐምዱሊላህ ያው ዳንስ ስሰሪ የምትለብሽው አለባበስ ይቀየራል። ዘመናዊ ነበር ምሰራው፣ ዘመናዊ ዳንስ አለባበስሽ ይቀየራል። ማንነትሽ ማለት ያው ከውጪ ስታይል ነው የምትወስጂው። ንቅሳት ታያለሽ፣ መነቀስ ጀመርኩኝ። ከዛ በኋላ ዳንስ አንደኛ ስንወጣ ውድድር ምናምን ገንዘብ ሲከፈለን ምናም ነገር ከጓደኞቹ ከግሩቡ ጋር መውጣት ጀመርኩኝ። መውጣት ማለት መጠጥ ምናምን ማለት ነው። ከዛ በኋላ ደግሞ ዳንሱ ይቆምና ዳንሱ ላይ ትንሽ አቆምኩኝ። ዳንሱን ካቆምኩኝ በኋላ ግን የኔ ላይፍ በጣም ተበላሽቶ ነበረ። አልሐምዱሊላህ ብቻ በጣም ረዥም ታሪክ ነው። ታሪኬ ቀጥ ብላቸዋል እየሰማሽ እንጂ ነው ከኤለመንተሪ በጣም ያው እንደነገርኩሽ ቤተክርስቲያን ተማሪ ምናምን ስነስርዓት ያላት የሚባልም ቀሚሴ ረዥም ነበር ምናምን ከዛ በኋላ አይስኩል ላይ ዘጠነኛ ክፍል አስረኛ ክፍል ሲገባ ያለው ታይም ነው። ከዘጠነኛ ክፍል ስገባ ትምህርት ቤት ላይ የብሔር ብሔረሰቦች ላይ ምናምን የሚያቀርቡ ልጆች ሲመጡ ያለው ከሌላ ቦታ ማለትም ለትምህርት ቤቱ ተብለው ተሰጥቷቸው ገንዘብ መታው አቅርበው የሚሄዱ ዳንሰኞች ምናምን ሳይ ዳንስ በጣም የመስራት ጉጉት ኖረኝ። ከዛ ዘጠነኛ ክፍል ላይ ነው ዳንስ የጀመርኩት ምናምን ነው ዳንስ ላይ የሰራሁትኝ። ያው እንትን ቀጭንም ነኝ፣ ቶሎ ነው የተቀላቀልኳቸው። ግሩፖቹ ማለት ኤቲም ቢቲም ምናም የሚባል ነበረ። ወዲያው ነው ኤቲም ላይ ገብቼ ይሄ ቲቪ ላይ ዩቲዩብ ላይ ይሄ ኢትዮ ታለንት ሾው ምናም የሚባል ውድድሮች ላይ ቶሎ ነው ያቀላቀሉኝ። እና አመት ከሰባት ወር ሁለት አመት ብለን እንያዘው እንደዛ ሰርቶ አስረኛ ክፍልን ሳልፈተን ነው ያቆምኩትኝ የነበረው። ፈተናም አልተፈተንኩም ነበር አስታውሳለሁ። እቤት ውስጥ አባቴም ልጅ እያለሁ ነው የሞተው። ወንድም ምናምን የለኝም፣ እህትም የለኝም፣ ብቻዋን ያሳደገችኝና ልክ ዳንስ እየሰራሁኝ ሁለት ሺህ አስር ላይ ነው ይመስለኛል፣ ሁለት ሺህ አስራ አንድ መሰለኝ። ብቻ አስረኛ ክፍል ፈተና ሳንፈተን ማዘር ታመመች። የዛን ታይም ስራ ጀመርኩኝ እኔ ዳንሱንም እየሰራሁኝ ኖርማን ስራ መጀመሪያ የሰራሁት ስራ ፑል ማጫወት ነበር። እንደውም አስታውሳለሁ ፑል ቤት ውስጥ ፑል ማጫወት ማለትም ያው በወር ነው የሚከፈለው፣ ክፍያው ድንጋይ እየወጡ መደርደር ማለት ነው። እሱን እየሰራሁ አሁን ዳንስም በጎን ሰራ ነበረ ማለት ነው። ወይም ደግሞ ይሄ የዘፈን ክሊፕ ወይ ደግሞ ፊልም ላይ አንድ የሆነ ፊልም ነበር። እዛ ፊልም ላይም እንደዚህ የሆነ ፕሮግራም ባቀረብን ታይም ገንዘብ ይሰጠኝ ነበርና ዳንሱንም ማቆም አልፈለግኩም። ያው ያለኝ ደግሞ ስራ ቀን ቀን ፑል ማጫወት ከዛ በኋላ ዳንስ መስራት ስለሆነ እንደውም አይሆንም እየተባልኩኝ ማዘር፣ አይሆንም፣ አይቻልም እዚህ ድረስ ደርሰሽ ደርሰሽ አታቋርጪም እየተባልኩኝ፣ በሰዓቱ ግን እዚህ እስክደርስ ድረስ ብቻዋን ሆና አሳደገችኝ። ከባድ ነው ብቻ። በዛ ምክንያት አቋረጥኩኝ። ነበረ ገና ዳንስ ሳልጀምር በፊት እንዳልኩሽ ያው ጥምቀት ላይ ምናምን ተሰላፊም ነበርኩ። መዝሙር ሰንበት ትምህርት ቤት መማር ነበር መጀመሪያ አካባቢ። ያው ዳንሱ ላይ ከገባሁኝ በኋላ ግን እምነቴ ላይ ትንሽ ይሆናላ። ያው ዳንስ ከጀመርኩ በኋላ ዱርዬ ሆንኩኝ ብዬሽ ነበር መጀመሪያ ላይ ማለት። ያው የውጭ ስታይል ነው የምትከተለው። መነቀስ ጀመርኩኝ። እንደዛ እንደዛ ግን ያው አስራ አምስት ሲሆን ቂርቆስ ሲሆን ያው ጥምቀት ሲሆን ምናምን እሄድ ነበረ፣ ግን እንደ በፊት እንደነበረው ቤተክርስቲያን አጥብቆ መማሩን አቁሜው ነበረ። ሁለት አይነት ትምህርት ቀን ቀን ሰንበት ተምሬኝ፣ ማታ ላይ ግዕዝ ማር ነበረ። ግዕዙንም በደንብ በደንብ ማለት ገባቸው ከሚባል ፈተናም ስንፈተና አሪፍ ነበርኩኝ። አውቃለው ነበር የምለው የዛኔ ማለት ነው አውቄው ነው እየተማርኩት የነበረው። በዛ ሰዓት ማለት አውቃለሁ፣ ጎበዝ ነኝ፣ ቤተክርስቲያን አገልጋይ ነኝ የምባለው በራሴ እምል ልጅ ነበርኩኝ። ከዛ በኋላ ያው ዳንስ ስጀምር ለቀቃረኩትኝ እሱን።